ሰላም ሰላም ሰላም፣ ውድ የተዋህዶ ልጆች ኦርቶዶክሳውያን፣ ሰሞኑን እጅግ በቃ መነጋገሪያ የሆነውን ጉዳይ ነው ዛሬ ይዤላችሁ የመጣሁት። ቤዚካሊ ሀሳቡን ጠቅለል አድርጌ ወንድማችን ዲያቆን ምህረት ከፕሮቴስታንቶቹ ፓስተሮች እንግዲህ እነዚህ ፓስተሮች ዓለም አቀፍ ፓስተሮች ናቸው። አባትና ልጅ ናቸው። ክሊፍ እና ስቱዋርት ይባላሉ። እንግዲህ ላለፉት 230 ዓመታት በፕሮቴስታንት ትምህርት ላይ በመላው የአሜሪካ ኮሌጆችና ዩኒቨርሲቲዎች ላይ እየተገኙ የሚናገሩ የሚያስተምሩ ወንድሞች ናቸው ወይም ደግሞ ፓስተሮች ናቸው ማለት ነው። ሶ ዲያቆን ምህረት ግን በተለይ ኦርቶዶክሳውያን ቤተክርስቲያን ናት። እንግዲህ ኦርቶዶክሳውያን ቤተ ክርስቲያን ሐዋርያዊት ቤተክርስቲያን ነች፣ ጥንታዊት ቤተክርስቲያን ነች አፖስቶሊክ ሰክሲሽን ያላት ቤተክርስቲያን ነች። እንግዲህ ላለፉት ሀያ ዓመታት ብዙ ሰዎች ኤቲስቶችን፣ ግኖስቲኮችን፣ ኢቨን ሙስሊሞችን፣ ጄዊሽ አይሁዶችን በቃ በትምህርታቸው በጣም ቻሌንጅ የሚያደርጉ ኤቲስቶች በጣም ኤቲስቶች ወደ አምልኮተ እግዚአብሔር እንዲመለሱ አድርገዋል። ኦፍኮርስ እንግዲህ ኤቲስትና ፕሮቴስታንት ያላቸው ልዩነት ምንድን ነው የሚለውን እሱን ብዙ መናገር ይቻላል ግን ግን የእግዚአብሔርን ሀለውት የሚክዱት ላይ በተለይ በጣም ጥሩ ምልከታ ያላቸው እና በጣም ፌም ናቸው። በጣም ጎበዞች የሚባሉ ታዋቂ ሰዎች ናቸው። እነዚህ ሰዎች ዩቲዩብ ቻናል ያላቸው ባይዘቡ ከስራ ስቀማት ወደ 800 ምናምን ሺህ ፎሎወር አላቸው፣ ወይም ሰብስክራይበር አላቸው። እና በአንድ የአሜሪካ ዩኒቨርሲቲ ላይ ተገኙ አንድ ኢትዮጵያዊ ጀግና ወጣት አባቱ የወለደው ወጣት አባቱ የወለደው ልጅ ማለት የአባቱ ልጅ የሚባላል አለ። አባቱ ቀሲስ መላኩ በጣም ተወዳጅ ቤተክርስቲያን አባት ናቸው። በተለይ አሜሪካ ያለ ኢትዮጵያ ሶሳይቲ በደንብ ያውቃቸዋል። ኢቨን በቲክቶክ በዩቲዩብ የሚታገሉ አባት ናቸውና ልጃቸውን በዚህ መልኩ ደግሞ ቀርጸው ነው እንግዲህ ያሳደጉት በጣም በዚህ አጋጣሚ ቀሲስ መላኩ እግዚአብሔር በእውነት እንዲህ አይነት ኢትዮጵያዊ ሰው ኢትዮጵያዊ ወጣት ኦርቶዶክሳዊ ልጅ አሳድገው ለቤተ ክርስቲያን ለክርስቶስ ቤተ ክርስቲያን ጊፍት ነው የሰጡትና በጣም በጣም አባታችን የሚመሰገኑ ናቸው። በዚህ በዲያቆን ምህረት እንግዲህ ስኬት ላይ ወይም ደግሞ በዲያቆን ምህረት ባይ ዘ ዌ ዲያቆን ምህረት ራሱ አንድ ፖድካስት አለው። ፖድካስቱን ከስራ አስቀምጥላችኋለሁ፣ ሜንሽን አደረግላችኋለሁ፣ ታዩታላችሁ። መጨረሻ ላይ ፖድካስት አለው በደንብ ነው ስፒሪቹዋል ላይ መንፈሳዊ ኦርቶዶክሳዊነት ላይ በእንግሊዝኛ ቋንቋ በደንብ የሚሰራ ወጣት ነው፣ እንግዲህ ዲያቆን ምህረት አይ ቲንክ ሃርቫርድ ዩኒቨርሲቲ ይመስለኛል፣ እነዚህ የተገኙት እነዚህ ወጣት እነዚህ ክሊፍ እና ስቶር ሲመጡ እንግዲህ ኤቲስቶችም አግኖስቲኮችም ሙስሊሞችም ሁሉም ሄዶ ጥያቄ ይጠይቃል። በኮንፊደንስ ይመለስላቸዋል ማለት ነው። ዘን ምን ተፈጠረ? እንግዲህ ዲያቆን ምህረት እንዲህ ብሎ ይገባል። እንዳያችሁት ያችሁትም አም ኦርቶዶክስ ክርስቲያን ብሎ ይገባል፣ ይጀምራል ሀሳቡን። 11 ደቂቃ ነው በነገራችን ላይ ከቆመበት ሳይንቀሳቀስ። በጣም እኮ የሚገርም ነው። ከቆመበት ሳይንቀሳቀስ 11 ደቂቃ፣ ክሊፍና ስቶርት ውሃ ይጠጣሉ፣ ቃ ምናም ደክሟቸዋል፣ ዝለዋል እኮ የሚገርሟቸው ነገርና 11 ደቂቃ እንደዚህ ቆመው በቃ ይተነትነዋል ማለት ነው። ይተነትነዋል እንግዲህ እዩ፣ ተመለከቱት ቪዲዮውን እያያችሁት ይተነትነዋል። ቤዚካሊ የመወያ ሀሳባቸው ምን መሰላችሁ? ኦርቶዶክሳውያን አቲንክ እንድታውቁት ነው በደንብ ወይም በሌላ ጊዜ በደንብ እንትልለዋለው፣ ግን የተወሰነ ሀሳቡ ልንገራችሁ። የመወያ ሀሳባቸው ይሄ በነገረ ቁርባን በቁርባን ወይም እኛ ምስጢረ ቁርባን በምንለው ላይ ላይ ነው። ሞር ሞር ሞር ትኩረታቸው አማናዊነቱ ማለት ነው። እንግዲህ እንደሚታወቀው ፕሮቴስታንት አብያተ እምነቶች ኦፍኮርስ ሁሉም ላይሆኑ ይችላሉ። ግን 90% አካባቢ የሚሆኑት የፕሮቴስታንት ዲኖሚኔሽኖች የጌታን ሥጋና ደም አማናዊነቱን አይቀበሉም ማለት ነው። እኛ አማናዊ ነው። በቃ ሄስ ይህ የአዲስ ኪዳን ደሜ ነው፣ ይህ የአዲስ ኪዳን ሥጋዬ ነው። ሥጋዬ ነው የበላ ደሜን ነው የጠጣ የዘላለም ሕይወት አለው ብሎ መድኃኔዓለም ኢየሱስ ክርስቶስ ነግሮናል። አማናዊ ነው። አማናዊነቱን እናምናለን እንቀበላለን። እና አማናዊነቱን ነው እንግዲህ ከቅዱስ ጳውሎስ ከወንጌል መልእክት እያነሳ ጠየቃቸው ክሊፍ እና ስቱዋርት። እዛና እዚህ ረገጡ እንግዲህ አባቴዮ ክሊፍ ነው ሱ ባይ ዘዌ እዛና እዚህ ረገጡ ብዙ ተወራጩ ምናምን መመለስ አልቻሉም። እና አይ እኔ እኮ የምጠይቃችሁ በተለይ የጥንታውያን አባቶች ባይዘ አንዳንዶች የዘመኑ አትናቴዎስ ብሎታል። እንግዲህ ቅዱስ አትናቴዎስ በ318 ሊቃውንት በዚህ በኒቅያ ጉባኤ ላይ ተገኝቶ ቅድስት ቤተ ክርስቲያንን የመከተ እውነትን የገለጸ ወጣት እንግዲህ ዲያቆን ነው፣ አትናቴዎስ ዲያቆን ነው። በኒቅያ ጉባኤ ዘመን ማለት ነውና እዛ ተገኝቶ የሞገተ ወንጌልን እና እውነትን የገለጠ ነው። ቅዱስ አትናቴዎስና የዚህ ዘመን ቅዱስ አትናቴዎስ የውጭ ሚዲያዎች ላይ ያየሁትና የዚህ ዘመን አትናቴዎስ ብለውታል። ዲያቆን ምህረትን ኮንፊደንሱ በቃ ሙላቱ የመንፈስ ቅዱስ ጸጋ እንዳለው ያስታውቃልና ወንድማችን የጌታን ስጋና ደም አማናዊነት ይሄ ምሳሌ ሲምቦሊክ ነው የሚል ፍጹም አጋንንታዊ ትምህርት ነው ይዘው የጌታን ስጋና ደም እና ኢቨን ጥምቀትን ሲምቦሊክ ነው ብሎ ያምናሉ። እኛ ደግሞ ኖ ኢትስ ኖት ሲምቦሊክ ይሄ አማናዊ ነው እውነተኛ ነው እና በመቀየሩ ላይ ይሄ የጌታ ስጋና ደም መቀየር ላይ ራሱ አያምኑበትም። የፕሮቴስታንቶችን ሳስብ ኒቆዲሞስን አስባለሁ። ኒቆዲሞስ ታስታውሳላችሁ። ሰው በውሃና በመንፈስ ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ሲል ጌታችን፣ ኒቆዲሞስ በቃ በስጋ ስለሚያስምናል፣ እንዴ ሰው እንዴት እንደገና ወደ ውዱ ውስጥ ገብቶ ዳግም ይወለዳል ምናም ብሎ የልጅ የሆነ የጅል ጥያቄ እንግዲህ ኒቆዲሞስ በጣም ህግ አዋቂ ነው፣ የተማረ ነው፣ በጣም በጣም የአይሁድ አለቃ ነው። እና ያ ሁሉ ሆኖ ግን ይህንን መረዳት አልቻለም። እና ፕሮቴስታንቶችም እንደዛ የሚቀልዱበት ነገር አለና፣ ከዛ በኋላ ወንድማችን ኖትኖ ሲምቦሊክ ሪል ነው እውነተኛ ነው አማናዊ ነው የጌታ ስጋና ደም እውነተኛ ነው። እንግዲህ በመለወጡም አናምንም። ትራን ምንድን ነው በመለወጡ አናምንም ይላል ክሊፍና ወንድማችን እንግዲህ ኦፍ ኮርስ ኦርቶዶክስ አይ በተለይ ኦሪንታል ኦሪንታል ቸርች፣ እንግዲህ እኛ ምን እናምናለን የሚታየው ኅብስት እና የሚታየው ህዋ ወይን እግዚአብሔር ባወቀ እኛ በማይገባን መልኩ አማናዊ ስጋ አማናዊ ደም ሆኖ ይለወጣል ብለን እናምናለን። ይህ ደግሞ በእኛ ዓይንና በእኛ አይምሮ ስለማይደረስበት ነው። ለዚህ ነው ምስጢረ ቁርባን የሚል ስያሜ የሰጠ ነው ማለት ነውና ይህንን ያስረዳል፣ ያብራራል። ነገረ ድህነት ለምሳሌ ነገረ ድህነት ላይ ይጠይቃቸዋል። እኛ ፕሮሰስ ነው እንላለን ይላል። እነሱ እንግዲህ አንድ ጊዜ በክርስቶስ ሞት የተፈጸመ ነው ብለው ያምናሉ ፕሮቴስታንቶች አብዛኛዎቹ። በእኛ ኦርቶዶክስ ቤተ ክርስቲያን ትምህርት ደግሞ ነገረ ድህነት ፕሮሰስ ነው ፕሮሰስ ነው ምን ማለት ነው ድነናል ኦፍ ኮርስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራኒው አደባባይ በዋለው ውለታ በከፈለው ዋጋ ድነናል ኦፍኮርስ ግን መዳናችን ደግሞ በየጊዜው እንፈጽማለን እንፈጽማለን ማለት ነው ይህም ደግሞ እምነታችን በተግባር በሚገለጽ ሕይወት መዳናችንን እንፈጽማለን፣ እትስ ፕሮሰስ ነው ማለት፣ በመጨረሻም ጌታችን አምላካችን ኢየሱስ ክርስቶስ ዳግም ሲመጣ ለፍርድ የመዳናችን ፍጻሜና ድምዳሜ ይሆናል ማለት ነው እና በእኛ ቤተ ክርስቲያን ትምህርት እንግዲህ ሰው የሚጸድቀው እንዴት ነው? ወይም የሚድነው እንዴት ነው? በማመን፣ አንድ የመጀመሪያው ማመን ነው። ሁለተኛ ደግሞ ተግባራዊ ክርስትና ተግባራዊ ህይወት ሊኖረው እንደሚገባ ቅዱስ ቤተክርስቲያን ታስተምራለች። ወንድማችን ዲያቆን ምህረትም ይህንን ነው በደንብ ኤክስፕሌን አድርጎ የገለጸው የነገረው። በጣም ተገረሙ። በቃ እዛ እዛ ረገጡ አልሆነላቸውም። አዘ ኢንድ እንግዲህ ምድ ነው ተጨባብጠው። ኦፍኮርስ ሀሳቡ ስቱዋርት ገባ፣ ልጃቸው አይ ከዚህ በላይ ከሄደ ጊዜ ፈጃላለ አይሆንም አለ። ሀሳባቸው በዚሁ ተደመደመ። ከዛ በኋላ ደግሞ ቤተክርስቲያን ለምሳሌ ምን ብሎ ይጠይቃል ክሊፍ የቤተክርስቲያን ዋናው ወይም ደግሞ የቤተክርስቲያኒቱ ዋና ማነው፣ ማነው ዲሲሽን ሜክ የሚያደርገው በቤተክርስቲያን ውስጥ ብሎ ይጠይቃል። እንደዛ ነው ሀሳቡ። ምን ይላል እንግዲህ የዚህ እውነት ሁሉ ባለቤት ቤተክርስቲያን ነች። የቤተክርስቲያናችን ራስ ደግሞ ክርስቶስ ኢየሱስ እንደሆነ ኢየሱስ ክርስቶስ ደግሞ ቅድስት ቤተ ክርስቲያንን እንደሰጠን ጀስት ቅዱስ ጳውሎስ የእውነት አምድና መሠረት ናት ብሎ የገለጻት ቤተ ክርስቲያን የሆሊ ቸርች ቅድስት ቤተ ክርስቲያን የእውነት መገለጫ እንደሆነች ወንድማችን ዲያቆን ምህረት ገለጠለት ማለት ነውና ከዛ በኋላም ደግሞ ሮማሮ ውስተ ኩሉ አጽናፈ ዓለም የሚለው የጌታችንን ቃል በመፈጸም ሐዋርያት በየሄዱበት የነሱን ቅብአት ወይም ደግሞ የነሱን ክብረ ክህነት ለሌሎች እያስተላለፉ የአፖስቶሊክ ሰክሰሽን የሚባለው ነገር ለምሳሌ ኢየሩሳሌም ባለችው ቤተክርስቲያን ቅዱስ ያዕቆብ እሱ እንዳለው ነው ቅዱስ ያቆብ በስሩ ደግሞ ሹመተ ጵጵስናን እየሰጠ በየቦታ ወንጌል በዚህ መልኩ እንደተስፋፋች እና ጥንታዊ ቤተክርስቲያናት በተለይ ምን እንደሆኑ ገልጸዋል ወንድማችን በጣም ፕሮቴስታንቶች አፍረዋል በአለም ላይ ያሉ ፕሮቴስታንቶች አፍረዋል በተለይ ደግሞ ጥንታዊ ቤተክርስቲያናት ካቶሊክና ኦርቶዶክስ ኦረንታሉም ይሄ የግሪኩም በጣም ተደስቷልና ኮመንቱን ብታነቡ በጣም ትገረማላችሁ። ኦርቶዶክሳውያን ነው ብቻ። በጣም በጣም በጣም ደስ የሚል ነው የነበረው ዲስካሽን። ሙሉን 11 ደቂቃ ነው ወይም ሜንሽን አረግላችኋለሁ። ወይም የማርያም ልጆች ሚዲያ ላይ ግቡና ትርጓሜ ሙሉ ትርጉሙን ሜንሽን አረግላችኋለሁ። ዩቲዩቡን ሙሉ ትርጉሙን እዛ ላይ ታገኙታላችሁ። ወንድማችን ዲያቆን ምህረትን እግዚአብሔር አብስቶ ይባርክልን። እግዚአብሔር ቃለ ሕይወትን ያሰማልን፣ ጸጋን ይጨምርልን፣ አባቱን የሚጠብቅልን። ያላችሁን ፍቅር እና አስተያየት ደግሞ ለወንድማችን በኮመንት መስጫው ላይ አስቀምጡ። ተወዳጆች፣ እግዚአብሔር ጸጋ እና ሰላም አይለያችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የዩቲብ ቻናላችን ቤተሰብ እንድትሆኑ በዚህ አጋጣሚ እንጠይቃለን። ተባረኩ።